ያለ ሊ ይኸውለ እዚህ ጋር ተሰንጥቃለች ርሽ ቤትች ይኸውላችሁ ይሄ ከንፈሯ የላይኛው ከንፈሯ ሙሉ ለሙሉ ከዳር እስከ ዳር ተሰንጥቋል ጆሯ እዚህ ጋር ይኸውላችሁ ይሄ ተሰንጥቋል ይታያችኋል አይደለም አንገቷ ተባጭሯል አንገቷ ተባጭሯል ጆሯ ይሄኛው እዚህ ጋር ተሰንጥቋል አይንን በተመለከተ ይሆን ማየት ትችላላችሁ ተመታለች በቦክስ ተመታለች ያው ግንባሮም ነው እንደምታዩት ነው በተረጋጋ ቡሊሱ ቅድም ደውሉልህ ነበረ ነበር ታሚም ተደረግ ብሉሃል ስለዚህ ቶሎ ብትመጣ ይሻልሃል ማለት ነው ደውሉለት ስልኩን ታሚ ኖ ኖ ተገኝቷል ስልኩም አንስቷል ና ሲባል ለምንድን ነው የምመጣው ምናምን ሐቢቢ ባትመጣ ኦርሬዲ ብሎክ ተደርግሃል ታሚም ተደርግሃል። ስለዚህ የት ነው የምታመልጠው? ኦኬ አሁን ይህንን ነገር መጠችም ይነግርህ። ብሎክ ስለተደረግ የትም አታመልጥም የትም አትሂድም። ስለዚህ መጣህ ማለት እዚህ ጋ አንተ ምንም ነገር አላደረግህም እያልን ባለፈው ምዛኛው የዛችኛ ኬዝ ላይ ቲክቶክ ላይ ቁጭ ብለት ስትከታተል ነበረ። ታሚጋኑ ድምፅ እየተከታተልከን ነበር። ስለዚህ ምን ነው የምትጠብቁት? አለ እንዴ ካላስ ሸሂድ እዛ ሐኪም ቤት እሺ፣ እሺ፣ እንትን ነው አሁን ልጅቷ አምቡላንስ ተጣራላት። ፈውዚያ ከሷ ጋር ናት። ወደ ሐኪም ቤት እየሄዱ ነው። ያኔ ሀታ ፖሊሶች ሲያዩዋት አምቡላንስ ወደዛ ምናልባት ልናሳድራት እንችላለን ሀኪም ቤት። ብዙ ጉዳት ስለደረሰባት ሰውነቷ አባብጦ አባብጦ፣ የመርመራ ብቻ ሳይሆን መታከምም አለባት ልጅቷ። ግንባሯ ላይ ደግሞ የሆነ ፕላስተር ነገር ተረጥፎባት አልነበረም። ይሄ ቆሶል ነው ቆዳ እንደዚህ ተከፈተ ነገር ማለት ነው። ግዴታ ስፌት ያስፈልጋት ነበር። እሱ ራሱ የደፈራት ሲያሳክማት ነገር ማለት ነው። ማሻአላ ዶክተር ነው የምትገባሽ ፕላስተር ብቻ ለጠፍላት ይበቃሻል ብሎ አሁን ይሄንን ነገር ድጋሚ ከፍቶ ድጋሚ ስፌት ያስፈልጋታል እነዚህ ምን ወደረበና ምናልባት ቼክ መደረግ አለባት ብሎ ፎዚ አጎቶቻችን አብረውሽ ናቸዋ አ አይ ስልኬ ጆሮዬ ላይ በቃ በርቱ እግዚአብሔር ከእናንተ ጋር ሆኑችን አብሮሽ አሉ ፎዚ ውጭ ናቸው እነሱ እኔ ጋር ውስጥ ሰላም ብሏቸው ፎዚ ለምታረጊው ነገር ሁሉ ከልብ እናመሰግናለን ይሄ ትልቅ ነገር ነው እህት አለም እግዚአብሔር ከእናንተ ጋር ይሁን ያው ልጁንም እንደዚህ ቶሎ ተረባርበን እንግዲህ ብሎክ ስለተደረገ እና አገር እንዳይወጣ ስለሆነ ዋናውን እንትን መባል ነው። ሳሄድ በመድረስ ፎዚ እንምጣልሽ እንዴ ነው ነው እምጣልሽ እኔ ፎዚ

ዋንስ ድረስ አስራ ስምንት እህቶቻችን ህይወታቸው አልፎ ሁለቱ ወንዶች ናቸው ህይወታቸው አልፎ መጥተዋል ከአረብ ሀገር። እንግዲህ ዛሬ የሚለቀቁት ቪዲዮ አለ። ሶ ራሳችሁን ጠብቁ እህቶች፣ በጣም መከራው እየበዛባችሁ ነው። ውሃ ጠጡ፣ የሚያማችሁ ነገር ካለ ቼክ ተደረጉ። በብዛት ስትረስ ውስጥ እያላችሁ አብዛኛው ወደ አራት ወደ አምስት አንዱ ልቧን ታማ ነው። አንዷ ክፉ ቆድቃ ነው። ብዙ ነገር እየሆኑ ነው እና ሀያት እህታችንን ዛሬ ወደ ደሴ ወደ ኮምቦልቻ ሸኝተናታል። ከዛ ደግሞ ወደ ወግድ የሚባል ሀገር ደግሞ የስድስት ሰዓት ጉዞ አድርገዋል። እነሱን ስልክ እየጠበቅኩ ነው። ፈጠሪ አጥንቷ ራሱ ማለት ተሰባብረዋል ማለት ከጀርባ ጭንቅላቷ እንደዚህ ነው ተሰምጥቁ ደም ፈሱ ማለት ነው እስከ ውስጥ ድረስ ገብቷል። ደግሞ በግድ አስገድዶ መጥፈር በሚል ታይቷል። ኦልሬዲ ሁሉንም ነገር ማለት ነው ሪፖርት። ሰይጣን ነው ግን ታ ግን ብቻውን ነው ብቻው፣ አንድ ወንድ ነው እንደዚህ ያደረጋት። ተደራጅቶ እንዳይሆን ጌታ፣ አንድ ሰው ይሁሉ። ያው እኔ ማለት ትክክለኛ ነገር ካልሆነ አላውራም። ያ የሆነ ወሬ ልጁ ተይዟል እየተባለ ግን፣ እኔ ማለት ወደ ፖሊስ ጣቢያ ተመልሼ ልሄድ ነው። እዛ ማለት አረጋግጣለሁ። ከተያዘ ከዛም በኋላ ሁሉንም ነገር የሚታወቀው ለምን ልጅቷ እንደነገር ትናንትና ልጠይቃት ኢቨን ሳሬ ጠየቀችኝ ጠየቃት ልጅቷ እኔ በጣም ነበር የምታሳዝነው። ለማውራት ራሱ አቅም አልነበራትም። ምንም በቃ ልጨምርባት ስላልፈለግኩኝ ተውካ ትንሽ ረፍት ታደርግ ትታክምና ከዛም በኋላ ጠይቃት አለሁ በሚል ያው እንደነገርኳቸው ዛሬ ሲቲ ስካን ለአንድ ሰዓት ያህል ስትደረግ፣ ሙሉ ሰውነቷን በጣም ኃይለኛ ጉዳት ነው የደረሰባት። አስባችኋል? የአንድ ትናንትና ሳያት እራሱ ምንም ልጠይቃት አልፈለግኩም። በቃ ሁኔቷ ልክ አልነበረም። ዛሬ ማለት አሁን ኦረዲ ኦፕራስ ገብታለች መሰለኝ። ሊገሏት አልኩት፣ አሜ ገል ኦሮዲኮ ገሏት አልኩ። አካላዊ ጥቃት አድርሶባት ለመግደል ሞክሯል። ለመግደል ሞክሯል ማለት አንገቷ አንቋት ምናምን፣ ኢቨን ምልክቶችም አለ። መተንፈስ እስካሁን ድረስ በደንብ እየቻለች አልነበረም ትላንትና ማለት ነው። ያኔ ለመግደል ሞክሯል ሰውየው ለመግደል ሞክሯል። እና ብዙ አይነት ወንጀል ውስጥ ገብቷል። ሰው የመድፈር ብቻ አይደለም። ብዙ አይነት ማለ ሲጀመር ሴት ልጅን በዚህ ደረጃ እንዴት ያታክ ያደርጋል? ሁለተኛ ነገር ደግሞ ደፍሯታል። ችግር ቢኖርባቸው ራሱ ከቤቱ ማስወጣት ወይ ምናምን ነው እንጂ እንደዚህ ገሎ ኦልሞስት ጭንቅላቷ ውስጥ ደም ከፈሰሰባት ልጅ በቃ አስብ እንደሚያጋጥማት ወደፊትስ እውነት ነው። በኢየሱስ እና እሱ ተያዘ አልተያዘም እሱ ማረጋገጥ እዚ ወር እየሰማሁት እንደተያዘ ወደ አራት ሰዓት ለሊት ማለት ነው። ግን ላረጋየተናገር ያለ እሱም ደግሞ እየሰማ ነበረ እና የትም ስለማትሄድ የትም ስለማታመልጥ ኦረዲ ብሎክ ተደርገሃል የትም ብትሄድ ማለት ነው። ሀታ እዚህ ሀገር ማለት ሁላችንም እናቃለን። የፌስ ስካን ፊት ስካን ማለት ይደረጋል በማንኛውም ካሜራ በየቦታ ማለት ትገኛለህ። ማምለጥም አትችልም። አንተ ማለት አላደረግኩም ትላለህ፣ ና ተጋፈጣችሁ፣ ምናምን ነገር ተናግር ያለ ትላንትና። ብቻ ማለት ምንም እኛ ወሬ ማለት አስቀድምን ምንም ማረግ አንችልም። መጀመሪያ ሄጂ ላጣራ ሁሉንም ነገር ከዛም በኋላ ነገራቸዋል። እሺ አተከባቢ ይሄዳለ፣ ወደ ፖሊስ ጣቢያ ሁሉንም ነገር አጣርቼ ነገራቸዋል። ችግር የለም እሺ፣ እውነት ይሄ ፍትህ ያስፈልጋታል። ልጅቷ ገድሏታል፣ ከመግደል አይተናነስም እውነት ለመናገር። እንዴ ገሏታል፣ እውነት ገሏታል። በጣም ምን አይነት ጨካኝ እንደሆነ! እሺ፣ መድፈሩን እንኳን አክሰብት እናርግ፣ እንዴት እንደዚህ ይቀጠቀጣታል? እሺ፣ መድፈሩን እሺ፣ አካላዊ ጥቃትም አይምሮዋ ላይም ሁሉ ነገሯ ንትን፣ በቃ ዳሜጅ ያደረገው በጣም ነው የምታሳዝነው። ይሄ እንደን አርገው ያሹታል። ይህ መራት እንደ ኢትዮጵያ ይምሰለው እሽት ነው የሚያደርጉት። እንደን አርገው ሴት ልጅ ናት እዚህ ሀገር ማለት ይወላችሁ ብዙ ማለት የምትሰሙ እዚህ ሀገር ማለት እኔ ማለት እንደ ኢትዮጵያ ህግ እዚህ ሀገር የለም። ኢትዮጵያ ማለት እኛ በመጨረሻ ጊዜዎች የምንሰማ ሕፃን ልጅ ስትደፈር ምን ሲሉ ምን ሲሉ መልስ አንሰማም ነበረ። እዚህ ሀገር ግን እንደ ሌላ ሀገር አይደለም። ያኔ አንድ ሰው በክፉ ቢያይሽ ራሱ ማለት ህግ ያስቀጧል፣ እዚህ ሀገር ሙሽ ገና ለገና ሓታ ሕሳን ልጅ መድፈር ወይም መግደል ወይም የሆነ ነገር ማድረግ እቺ እህታችን እንሻአላህ ብቻ እኔ ዋናው ለእኔ ማለት የምፈልገው ወደ ጤናዋ ትመለስና እሱም ደግሞ ጀዛኡን ያግኘዋል። የትም እንደማያመልጥ እኔ እርግጠኛ ሆኜ ነው የምነገራቸው የእሱን ማለት ነው በርመሰለኝ ገሏት። እኔ አልገባኝ ማለት ነው። ምን ዘርፎ ነው እሱን ምን አርጋው ነው ይሄን ያህል እኔ አልገባኝም እ እ በዚህ ደረጃ ልጅቷ ደም እስኪፈሳ ድረስ አናቷ ላይ እንደ አንቺ፣ ወንድ ልጅ እኮ እንደዚህ አይመታም። እመቤቴ ቅጥቅጥን ያደርጋት። ፎቶን አንዳንድ ሰው ታውቂያለሽ፣ እምቢ መባልን የማይፈልግ ለማይፈልግ አምባግነን የሆነ ደደብ ሰው ነው። በቃ ወይ እምቢ ስለማንም እኮ ምኑ፣ ካልሆነች ለምን ትሰጧለች? ለምን አብራው ትተኛለች? እምቢ ስላለችው እልሁን ነው። እንደ ሀገር ቤት መስሎት በሱ ቤት በቃ አጠፋፍቷት እንደዚህ ሊወጣ ከሀገር ማለት ነው። ሆይ ፈጣሪ ሆይ፣ ሰው አውሬ ሆኗል። ኖ ኖ እምቢ መባል ምናምን አይመስለኝም። ሮዚ አገሩ ኢማራት እንኳን አይደለም እንደዚህ ለመድፈር ቢተባልኩ የምትይበት ማለት ነው። ክብርሽን በስድብ እንኳን ማንንም ሰው መሳደብ ማችበት ሀገር ነው እዛ። አሁን ቢ ስላለችኝ ልቀጥቃት ምናምን ኢማራት ላይ የለም። ሌላ ነገር ይኖራል ፖሊስ መጥራት የምችልበት አገር ነው። አዲስ ነገር ካለ እንሻ አላ አሳውቃችኋለሁ። ሀባይቢ ብቻ እናንተ ደግሞ ራሳቸውን ጠብቁ። ፈጣሪ ጠብቃችሁ። እሽታ በጣም ከባድ ነው። እኔ ሴት ልጅ እንዲያት መካምበቀደም ያ ልጅ ማለት ነው መርሴ እኛ አውርተን ሄደን ምን አይዲ የለንም ብላችሁ የምትሸማቀቁ ህቶቼ ልንገራችሁ። በቀደመታኛ ይዘናት ፖሊስ ጣቢያ ልጁን ያስያዝነው ልጅ የተደፈረችው ልጅ አይዲ የላትም ካስታወሽ ሀቡ ጋ ሄዳ ቶሎ ብለሽ ወደ ሕክምና ሂጂ እና አሻራው ሳይጠፋ ምናምን ያለቻት ልጅ እሷን እኛ ቀጥታ ፖሊስ ጣቢያ ይዘና ትሄድን። ፖሊስ ጣቢያ ይዘና ስንሄድ ታቂያለሽ፣ እነ ታሚን ለመጨበጥ ትንቀጠቀጣለች። ወንድ የሚባል በመቀዝፈት ነው ያስጣላት መሲ እግዚአብሔርን። እና እጅን ጥብቅ አርጋኝ ይዛን እጅና የኔና ሷ እጅ አላበን ታቂያለች። ከዛ ሄደን እሱን ጠየቃት ፖሊሱ፣ እንዴት ነው ምናም ብሎ ጠየቃት። ከዛ በኋላ ተናገረች። እንደዚህ አድርጎ እንደዚህ አድርጎ ብላ እዛ ጃዛቤት ሴትየዋ በአስገብታት በሩን ዘግታ አባት እንደሄደች ሴቷ ጃዛ ቤት አከራዩዋ አስገብታ ትሷ ሁለቱን ትታቸው በር በላያቸው ላይ ቆልፋን ሄደችው። ከዛ በኋላ እኛ እዛ ቆመን ያለ የፖሊስ መኪና መጥቶ ወርዶ ሹፌሩ ፖሊሱ ወርዶ አይዲ የሌለን ሰዎች የምትሉ እዚ ሀገር አይዲ ኖር አልኖረ በህግ ምንም አይነት ችግር የለም። ሄዳችሁ የመክሰስ መብት አላችሁ አይዟችሁ። ወርዶ መኪና ከመኪና መርሲ እግዚአብሔርን እኔ እንደውም ለታሚ ምናልኩት ምን አለ ሀገራችን እራሱ እንደዚህ በተከበር ነው ያልኩት። ከገቢና ወርዶ በሩን ከፍቶ አስገብቷት ይዟት ሄዱ። ምርመራ ተመርምራ መደፈሯ ሲረጋገጥ እኛ እዛ ቆመን ታክሲ ሹፌር ነው እሱ። የዱባይ ታክሲ ቆጣሪ ታክሲ ሹፌር ነው። እኛ እዛ ቆመ ነው፣ ልጁ ይዘውት የመጡት ደቂቃ አልፈጀባቸውም። ሲጠየቅ ምን እንዳለ ታውቂያለሽ? ኖ እኔ ኖርማል በኖርማል መደፈር ሳይሆን እጄን ነው ማህፀኗ ውስጥ ያስገባት እንጂ አልደፈርኳትም አለ። መርሲ ታውቂያለሽ፣ ልጅቷ መራመድ አቅቷ ታፋውን ሁሉ ልጦ እየታገለችው በተቻላት አቅም። እኔ እሷን ልጅ በነገራችን ለእኔ ጀግና ናት። ፊቱን ሁሉ የተረበሸ ከተማ አስመስሏለች፣ በጥፍሯ ባላት አቅም ሁሉ ታግላው ፊቱ እንዳል የተረበሸ ከተማ ነው የሚመስለው፣ የሆነ አሸዋ የተደፋበት ሰፈር ነው የሚመስለው። ቡጭርጭር አድርገዋለች፣ ምናምን ደረቱ ላይ እንትን ብላ ምናምን። እኔ በእጄ ነው እንጂ ኖርማል እንደዚህ ምና። ከዛ ግን በእጁ የሚገባው ምን ምን ዳይመ እንዳለ ውስጡ ምን ሊያወጣ ነው? በእጁ ስለታገለችው ነው። ከዛ በኋላ እሱ ተያዘ፣ እሷን ህክምና አደረጉላት። ከዛ እኔ በስንተኛው ቀን ሄደን ስንጠይቃት ልጅቷን ፖሊሶቹ ምን አሉ? ኖ እርግዝና ሊፈጠር ስለሚችል ልጅቷ በጣም አላስፈላጊ ሳትፈልግ ስለሆነ እዚህ ነገር ውስጥ ያስገባት እራሷንም ልትጎዳ ስለምትችል እዚህ ነው የምትሆነው ተብሎ እዛ ፖሊስ ጣቢያ ትተናት፣ ምግብ አትበላም ብለው ፖሊሶቹ አልናገሩን። እንጀራ እንዲመጣላት የምትፈልግ ከሆነ ማስጠየቅን ምናምን እየድን እያየናት ነው። ነገር ግን እንንገራችሁ፣ ወረቀት ኖሯችሁ አልኖራችሁም ማንም ክርፋታ መቶ ሲያከረፍባችሁ በመብታችሁ በሴትነታችሁ በምንም ነገር እንዳትደራደሩ እዚህ ሀገር እኔን መክሰስ መርሲን መክሰስ ትችላላችሁ። መብታችሁ ነው። ጥፋት አጥፍተን መረጃ ካላችሁ ፖሊስ ጣቢያ ሄዳችሁ መክሰስ መብታችሁ ነው። እኔ ከበደልኳችሁ እኔ እኔን መክሰስ መብት አላችሁ። አይዲ ኖራችሁ አልኖራችሁ ህጉ ይሄንን ነው የሚፈቅድላችሁ ይችግሩ፣ ችግሩ በመብሪጅስቶን የምንድነው? አይ ወረቀት ካልላችሁ በቃ እንትን ይላሉ ይጨቆናሉ። ችግር የለው። የመርሲን በደል ካደረስኩባት፣ አሁን እዚህ ሀገር የመርሲን ፎቶ አድርጎ ቪዲዮ መስራት አይቻልም። እኔ ቪዲዮ ፎቶዋን አድርጌ እሷን አጸያፊ ስድብ ሰድቤ ቪዲዮ ብሰራ ቪዲዮን ይዛ ሄዳ ወረቀት ኖሯት አልኖራት የመክሰስ አይዟችሁ፣ ሄዳችሁ ክሰሱ፣ ሄዳችሁ የመክሰስ መብት አላችሁ። አትሸወዱ። እንደዚህ እስክትደበደቡ ድረስ ደግሞ አትጠብቁ። የወንድ ጃዛ ቤት ህታ ባልና ሚስት ጃዛ ቤት ካለለቃችሁ ውጡ። አንዳንድ የጃዛ ቤት ባለቤቶች ለባሎቻቸው አልጋ ላይም ስለማይመቿቸው ይመቸናል እያሉ ወደ እናንተ ነው የሚመጡት። የጃዛ ቤት አከራዮች፣ ይሄ ልጃውን ሚስት አለው ሚስቱ ምን አባሽ ትሰሪያለሽ የእሱን ህልውና አታሟይም። ሌላ ሴት ላይ ከሚወጣ አንች ብስብስ፣ እሷን ብስብስ፣ እሱን ብስብስ። የጃዛ ብራቸውን ይለቅማሉ፣ ልጆቹን አደጋ ላይ ይጥላሉ። ምን አይነት ሰነፍ ወንድ ቢሆን ነው? ይኸው እንደዚህ ደግሞ መቀጥቀጡስ ምንድን ነው ነው? እኔ እኮ አሁን የባለፈዋ ልጅ እንደዚህ እኮ አልተቀጠቀጠችም። ብሪጅ ስቶን እኮ ጤነኛ እኮ ናት። እጅ እኮ ጭንቅላት ውስጥ ደም ፈሰሰ። ደም ደም። እች ልጅ መሞት ሁሉ ልትሞት ሁሉ ትችላለች። ታውቂያለሽ? አሁን ሰርጀሪ ትደረጋለች አለ። እሺ ታስታውሻለሽ? የሆነ ጊዜ ሰርጀሪ ተደርጋ የሞተች ልጅ አስታዎሽ? ሊባኖስ ልትሞትስ እች ልጅ እሺ በጣም አሳፋሪ። ይሄን ነገር መውገዝ አለብን። ሚስትየው ራሱ ምንድን ነው የምትጠብቀው? እንዴት ነው ሴት ጋዛቤት እርጉዝም ቢሆን እኮ ሆድ እስኪገፋ ድረስ እኮ ከባልና ሚስት ይተኛል። ምን ነው እሷስ ብትሆን ብትተኛል ናት እንትሙት። ይሄንንም ግንዛቤ እናስጣጥም። ይተኛል። ሆድ እስኪገፋ ድረስ ተኙ ባሎቻችሁ። ኢጃዛቤት ያለሽ ባልና ሚስት ኢጃዛቤት የተዘፈዘፍሽ ውጪ ምንም ማትሰሪም ሌላ ጃዛ ቤት ፈልጉ ስሙ በቃ ጥሩ ሆኑ መጥፎ ሆኑ ለቃችሁ ውጡ ሆድ እስኪ ገፋ ድረስ ይተኛል ምን ነው እንደ አንቺ እግዚአብሔር ልጅቷ ኔኩ የሌላ ሀገር ዜጋ እኮ ነው የመሰለችኝ የራርሴ እንዴት እንደምታሳዝን ሴትነት ተጠቅሙ እንደዚህ ከጥቅሙ ጫርጓት ይህ የገረመኝ መስኝ እንዴት ነው እንደዚህ ቀጠቀጣት ምንድነው ኮዙ ነው ያልገባኝ ነገር ገባሽ ደፈራትሽ ለመድፈር ይሄ ሁሉ ዋጋ ይሄ ሁሉ ምንድን ነው እንዴ መልስ ያትማል ልጅ እኮ ስትጮህበት እኮ ነው እንጂ እኮ ማም ዱላ እኮ ጀምሯት ነበረ ያቺኛውም እኮ በጣም ጮኸችበት ያቺ በነገራችን ልቀናቾ እናት ይትቡት አይደለም ወንድን አልኩሽ ይሄ ምንድን ነው ቡርቺ ከሊፋን በእጃቸው እንኳን ማፍረስ የሚችል አቅም ያለ ግን ግንባሩን ባለችው ማርያምን እኩል ለእኩል ሆኖ ፍርድ ቤት መቅረብ ደግሞ ልጁ ዝም ብዬ ሳያው ደላላም ነገር ነው ኔታ ቀድሽ ደላላል ልጅ ደላላም ነገር ፊቱ ወይ ደላላ ነው ያወጣበት መንገድ ያልገባኝ ነው። እንዳት ሞት እንዳት አጣጣ ከመ ነገ ከነ ጉዳይ ምን ሀብ እንደሚ ፓራላይዝድ የመሆን አጋጣሚ ከሰትባታል። ብዙ ነገር ብዙ ለመሰለሽ፣ ትሞት ልት ትችላለች። የኛ ወንዶች የለመዱት ምን መሰለሽ? ሴትን ይቀጠቅጣሉ፣ ከዛ በኋላ ምንም አንባልም ነው። ይሄ ህግ ያለብህ ይሄ ኢትዮጵያ፣ ደግሞ ሴት ደፍረክ ህፃን ገለህ ደረትን የምትነፋበት ሀገር እኮ አይደለም። ሁለተኛ ነገር መርሲ በጣም የጥጋባቸው ጥጋብ። በቀደመታ ስራ ልትገባ ከኛ ቤት የላክናትን ልጅ መኪና ውስጥ እጇን ጠምዝሶ ብር ካልከፈልሽኝ ብሎ እጇን ጠምዝሶ ስልኩን ተቀበላል። እናቴ ትሙት ልጄን ኢንሳይ ነምርች ከሎራ ድረስ በቦርሳዬ ድንጋይ ይዤ መጥቼ ሹፌሩን ፖሊስ ጣቢያ ከሚሄድ ብዬ እዚህ ሰፈር ተበጥብጦ መኪናን ከፍቼ ከመኪና ነው ጎትቼ ያወረድኩትኝ። ስልኳን ተቀበልኩኝ። ልጅቷ ስልኳን ሲቀበላት ጊያቺ ለሊት ጄ ሀቡ ቤት ያወጣዋትኝ እሷ መክሊትን ስልኳን ቀማት፣ መቶ ብር ካልሰጠሽኝ ብሎ ካርሊፍት ነው። እች አንቺ ገመዳፍ እናትሽ እንዲቱን ሪከርድ ልኮለት ከዛ በኋላ ኦኬ፣ እንደዛ ነው እንደነገሩ ነገሩ ብጌ ታመጣለ አታመጣ፣ መሲ ነኝ አልኩት፣ እናቴ ትሙት፣ ፖሊስ ጣቢያ ከሚሄድ ስለው ወዲያውኑ መኪና እየነዳ መጣ። ድንጋያውን በቦርሳ ይዣለሁ፣ ከነካኝ ልተረትረው አልኩሽ፣ እናቴ ትሙት ከዛ ይዤ ሄድኩኝና ከፈትኩት፣ መኪናውን ድንጋዩን ያዝኩት። ልጆች ያዙኝ፣ እዚህ እነ መክሊት ምናምን ያዙኝ። መኪናውን ጎተት አድርጌ ገቢናን ከፈትኩት፣ ናውጥ አልኩትኝ። በጀርባ በኩል ዙር አልኩትኝ፣ ማለት እኔ እልሄን ልወጣ። ከዛ ስልኳን ተቀበልኩኝ። በጣም እዚህ ሀገር ምትደነፉ ኢትዮጵያኖች ወንዶች አላችሁ እና በእንትን ተረጋጉ። የመደንፋት መብት የለም እዚህ ሀገር። አንተም እኛም ሁላችንም እኩል የምንኖርባት ሀገር ነን። በዚህ ደረጃ የራሳችሁ ዜጋ ላይ አትቅዘኑ። እናቴ ትሙት ነው እኔ የኢማራት ህግ የሰጠኝን ህጉን ሁሉ እጠቀማለሁኝ። እኔ ላይ አትጸዳዱ። እንደኛ ደግሞ ሁሉም ደግሞ እንደኔ፣ እንደ መርሲ፣ እንደነ ዱዱ፣ እንደነ መቅዲ፣ እንደ ሁላችን እንዲሆኑ ነው የምንፈልገው። አትመቱንም ወይ ምትመታኝ ከሆነ ግንባርህን ሰንጠቄክ ነው እኩል ራሳችሁን ተከላከሉ ነው ሄሪሽ ይቺ ምንም ነገር እንደዚህ ሰነጣጥቋት ምንም ነገር ካላደረሰችበት እውነት የለችም ማለት ነው የለችም እንደዚህ ሰነጣጥቋት እንደው የሆነ ነገር ማድረግ አለባት አንደኛ ይሄ ልጅ እንደ ዲፖርት ነው የሚያደርጉት እሷም ኢትዮጵያ ከገባች በሆነ በደህና ዘነዘና ዲፖርት ከተደረገ በኋላ ጠብቃ ደማ መመለስ አለባት ማርያምን ነው የምልሽ በክንዳችን ነው ከዚህ በኋላ የኢማራት ህግለኛ ጥሩ ነው። አዎ፣ ነገር ግን ደግሞ ታስረህ ብቻ ሳይሆን ደምህን ፈሶ ነው የምናይ እኮ በሆነ በደህና ዘነዘና ከጀርባዋ፣ እኛም እናግዛታለን። ደሟን ትመልሳለች። አብሽሪ። እግዚአብሔር ይገርፉትም ብለሽ ነው? እስር ቤት እዚህ መገረፍ የለም፣ ሀቢብቲ። ያኛው እጁ ካቴና ገብቶበት ጠበቀኝ ብቻ ነው የሚያስገርፈው አላልቶለታል። አዎ ስርቆት ጀርባቸው ሰንበር ይዞ ወጣቸ። ይሄ ፊታውዲ ቢሆን እስኪሆን ድረስ ተደብድቦ በቲክቶክ ፎቶ መዘዋወር አለበት። እኛ ሴቶች አንድ ላይ መቆም አለብን። ማርያምን አልጋ ላይ ለምን ወጣች ለምትሉ ላይቭ ልትገባ ነው አሉ፣ እሱን እሷ ስትድን እንጠይቃት። የአልጋውም ጉዳይ ጠያቂ ስለሆነ አልጋ ላይ ምን ልትሆን ሄደች፣ ይህንንም እንጠይቃለን እኮ ልጅቷ ትዳን መጀመሪያ ሁሉንም እናፍጠረጥረዋለን እንጂ አልጋ ላይ መውጣት የሁሉ ማታ ያስመጣም የሉ ማታ ያስመጣም ሂጅ በትቃቸው ዝም አልሽሳ አጀንዳውን አልሰማሽም የለሽም ዩዱ ይህ ከባድ ነው። መስ ማርጊያ ምን በጣም ነው በጣም የሚያስጠላው፣ እውነት ለመናገር አሁን ግን ስ የምንድን ነው ምንድን ነው የሚደረገው የሚደረገው ማ ያው እሷን ያው ፖሊስ ምርመራ ይወስዳታል። የምርመራ ውጤት የተይዞ ፖሊስ ነው እዚህ ሀገር በቃ መረጃ እነዚያ ምስክር ምናምን፣ ፊቷ በራሱ ምስክር ነው። ስለዚህ ፖሊሶቹ እስር የሚጠብቋል እንደገና ዲፖርት ነው የሚያደርጉት ምናምን። እኔ አሁን ዛሬ ራሱ ወደ ኢትዮጵያ ቢልኩ ጥሩ፣ እዛ ተባብረን እንደበድበው ነበር። ይሄ በእስር የሚታለፍ ራሱ አይደለም። ማርያምና እኔ እናቴ ትሙት ልጅቷን ሳያት የሆነ ናይጄሪያዊ ሴት ምናምን የመሰለችኝ ከዛ ተደጋጋሚ ሲሯሯጣ እየወትኝና እንዴ፣ ይሄ ነገር የኛ እንዲ ፊቷ እኮ በቃ አንደኛ ኢትዮጵያ የፊት እራሱ እኮ አላደረገውም። ፈጣሪ ሆይ አገጯ እኮ ወደዚህ ዞሯዋል፣ ተጣሟል እኮ እንደዚህ። አገጯ ራሱ አድራሻውን እኮን የቀየረው የፊቷን አድራሻ እኮን የቀየረምን ያልተጣመመ ነገር አራጭ ትቀልጃለች እንዴ አይኗ የለም በቃ የለችም እኮ ልጅቷ ኮርሙስጥ ዛቤር ነው አቀ ግን እኔ እኔ ጥያቄ አለኝ። ላይክ እሱን እሱ ቢገኝና እንደዚህ ፊት ለፊት ብንጠይቀው ቆይ እሱ መድፈር የፈለገው ሙ ነው እንጂ ፊቷን አይደለም። ፊቷን እንደዚህ ያደረገበት ምክንያት ምንድን ነው? እንደዚህ ጥምምም እስክትል ድረስ ለምንቀጠቀጣት መድፈር እኮ ከፈ ማለት ላይክ ለመድፈር እኮ በዚህ ልክ ፊቷን አበላሽቶ አይደለም። ብትሞትስ? ለምንድን ነው እንደዚህ ያደረገው? በቃ ይህን ቢጠየቅና ምን ምን ሊል ነው? ማሪ ተጠየቀ እኮ ምን ሆነሽ ነው? አልጋ ላይ ቁጭ ብላ አለ። አልጋው ላይ ቁጭ ስላለች ነው ፊቷ እንደዚ ያጣምመው ላይብ ላይ ገባች። ምንድን ነው ምንድን ነው ለዚህ ለዱባይ አልጋ ደሞ ብርቅ ነው። የእሱ አልጋ የወርቅ ነው ወይስ ምንድን ነው? ምንድን ነው ያከ እንዳንድ የገዛው አልጋ እርሙን ኩበት ላይ እየተኛ አድጎ እርሙን እዚህ መቶ አልጋ ቢያገኝ ጠግባ ብትሆንስ አልጋ ላይ የምንድን ነው ችግሩ? አልጋ ላይ እንዳትሆኝ ብሎ ማስጠንቀቅና የሆነ እንትን መስጠት እንጂ እንደዚህ ሴትነቷን እስኪጠፋ ድረስ፣ በዛ ላይ ደግሞ አጥቅቶ ዝም እንደዚህ ስታም የመቶ አልሰማሽም? ጭንቅላቷስ ደም ፈሷል አለ እኮ ሰርጀሪ። ምን ሆነሽ ነው የብልግና ብልግና። ትላንት እና እዛ ሆስፒታል እኮ ስትሄድ ማለት ነው ይሄ ግንባሯን ፕላስተሪ የለጠፈላት እሱ ነው። ተከፍቷል መሰፋት የሚገባው የሀምሳ ሳንቲም የአንድ ድርሃም ፕላስተር አለ አይደል? መርሲ እሱን የለጠፈላት። ይሄን ከግንድ ጋር መለጠፍ እኮ ነው። እናቴ ትሙት እንዴ! ኤሊን ሲገባ ተባብረን ኢትዮጵያ እናስደበድቧለን። አለበት እንዴ ሰውየ መጤደኛ አደለም። አብሽ አለበት እንዴ ሰውየ መጤደኛ